የብሔራዊ ባንክ ሪፖርት በዛሬ ዕለት ባወጣው መረጃ ላይ አመላክቷል። ባንኩ በ2016 ሂሳብ ዓመት አጠቃላይ ሀብቱና የተቀማጭ ገንዘብ ከጠቅላዩ የባንኩ ዘርፍ ከግማሽ በታች ማለትም 47 ነጥብ 9 በመቶ፣ 47 ነጥብ 1 በመቶ በቅደም ተከተል መሆኑ ተመላክቷል። ይህም ባንኩ በ2015 የነበረው ድርሻ ከባንኩ ኢንዱስትሪው አጠቃላይ ሀብት 49.5 በመቶ የነበረ ሲሆን ተቀማጭ ገንዘብ ደግሞ 48.7 በመቶ መሆኑን አስታውቋል። ብሔራዊ ባንክ በተጠናቀቀው ሂሳብ ዓመት የባንኩ ኢንዱስትሪ የገበያ ድርሻ በሚመለከት ትልቅ፣ መካከለኛና አነስተኛ በሚል አፈጻጸም ልክ አስቀምጧል መባሉን እንግዲህ በዛሬው ዕለት መረጃው ወጥቷል። ከዚሁ ጋር በተያያዘ ብሔራዊ ባንክ በባንኮች ላይ የጣለውን አስራ አራት በመቶ የብድር ገደብ ሊያሻሽል መሆኑን መጠቆሙን ሪፖርተር ጋዜጣው በዛሬ ዕለት አስነብቧል። ባንኩ በባንኮች የብድር መጠን ላይ የጣለው ገደብ ጨርሶ ሊያነሳ እንደሚችል መስማማቱን የዜና ምንጮች ጠቅሰው የብድር ገደቡ ባንኮች የጥሬ ገንዘብ እጥረት እንዲያጋጥማቸው ምክንያት ሆኗል የሚል ቅሬታ ሲቀርብ ቆይቷል። ብሔራዊ ባንክ በበኩሉ ባንኮች ዘብ እጥረት እንደሌለባቸው ይናገራል ሲል በዛሬው ዕለት እንግዲህ ዋዜማ፣ በዛሬው ዕለት መረጃውን አውጥቷል። እንግዲህ መግቢያ ላይ እንደገለጽኩላችሁ ከመቼ ጀምሮ ይተገበራል የሚሉትን ዝርዝር መረጃዎች አሁን ላይ የምደርሳችሁ ይሆናል። በተለይ አካውንት መክፈት ከዚህ በኋላ አስቸጋሪ ይሆናል። ምክንያቱም ከዚህ ውጭ የማይሳካ ነገር እንደሆነ ከብሔራዊ ባንክ በኩል ሾልኮ የወጣ መረጃ ያመላክታል። ከጥር 2017 አጋማሽ ጀምሮ በአዲስ አበባ አዲስ የባንክ አገልግሎት ለማግኘት የፋይዳ ዲጂታል መታወቂያ ያስፈልጋል። ከሰኔ ወር 2017 መጨረሻ ጀምሮ ደግሞ በሀገሪቱ ባሉ ሁሉም ትላልቅ ከተሞች ባሉ ባንክ አካውንት ለመክፈት ፋይዳ ግዴታ ነው። ምክንያቱም ያለ ፋይዳ መታወቂያ የባንክ አካውንት መክፈት እንደማይቻል ከብ ብሔራዊ ባንክ በኩል የተገኘ መረጃ መሆኑን ዋዜማ እንግዲህ ረፋዱን መረጃውን አውጥቶት መነጋገሪያ ሆኖ ውሏል። በመላው ሀገሪቱ ያሉ ሁሉም ባንኮች ከጥር 2018 ዓመተ ምህረት ጀምሮ ፋይዳ መታወቂያን ግዴታ ያደርጋሉ። ከታህሳስ 2019 ዓመተ ምህረት ነባር የባንክ ደንበኞችም ቢሆኑ ፋይዳ ካልያዙ አገልግሎት አያገኝም ሲል እንግዲህ በዛሬው ዕለት መረጃ ወቶ ወጥቶ ዝርዝሩም እንደሚከተለው የሚቀርብ ነው የሚሆነው። ዋዜማ ባሰባሰበቻቸው መረጃዎች መሰረት ፍርድ ቤቶች፣ ገቢ ሚኒስቴር እንዲሁም የመሬትና መሬት ነክ ጉዳዮችን ለማስፈጸም ብሔራዊ ዲጂታል መታወቂያ አስገዳጅ መሆኑን ተነርተናል ስትል እንግዲህ በዛሬው ዕለት መረጃውን አውጥታለች። አዲስ አበባን ጨምሮ ሌሎች አካባቢዎች የብሔራዊ ዲጂታል መታወቂያ አስገዳጅ የሆነበትን ምክንያት ለብሔራዊ መታወቂያ ፕሮግራም ኃላፊዎች ዋዜማ ላቀረበችው ጥያቄ፣ በፕሮግራሙ አዋጅ መሰረት ማንኛውም አገልግሎት ተጠቃሚዎች ብሔራዊ መታወቂያን በአስገዳጅ ሁኔታ ወይንም በቅድመ ሁኔታ እንዲኖራቸው የማስገደድ ስልጣን ባይኖረውም፣ ከፕሮግራሙ ጋር የመግባቢያ ስምምነት የተፈራረሙ ተቋማት ግን እንደ ቅድመ ሁኔታ የማስቀመጥ መብት እንዳላቸው ተደንግጓል ሲሉ ተናግረዋል። የብሔራዊ መታወቂያ ፕሮግራም ከተለያዩ የአገልግሎት ሰጪ ተቋማት ጋር በጋራ ለመስራት